ሰላም እንዴት አላችሁ? የአዲስ ኢንሳይደር ቤተሰቦች ለእናንተ ይሆናሉ ያልናቸው መረጃዎች አጠናቅረን ይዘን ቀረብን። በመረጃዎቻችን የመንግስት የጸጥታ አካላት ኦራል ተሽከርካሪን ጭምር እየተጠቀሙ በአስገራሚ ሁኔታ በህገወጥ የሰዎች ዝውውር ላይ እየተሳተፉ ስለመሆናቸው የሚገልጸውን መረጃ በዝርዝር የምናስደምጣቸው ይሆናል። በቤንሻንጉል ጉሙስ ክልል ታጣቂዎች በፈጸሙ ጥቃት አስራ አንድ ሰዎች መሞታቸውን በርካታ ንብረት መውደሙ ተነግሯል። ስለቆሰሉ ሰዎች እንዲሁም ስለተገደሉ ንጹሐንና የመንግስት አካላት ከመሰረት ጭምር የተሰማውን መረጃ በዝርዝር የምናስቃኛችሁ ይሆናል። በተያያዘም ባለፉት ቀናት ብቻ በኦሮሚያና ና ቤኒሻንጉል ጉሙዝ ክልሎች አዋሳኝ በተካሄዱ በትጥቅ የታገዙ ግጭቶች ከ11000 በላይ ሰዎች ተፈናቅለዋል ስለመባሉም እንዲሁ የምንላችኋለን። የአዲስ ኢንሳይደር ቤተሰቦች እነዚህ መረጃዎች በዝርዝር እናደርሳችኋለን። እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ የሆናችሁም ሰብስክራይብ እያደረጋችሁ እንድትቀላቀሉን ቪዲዮንም ላይክ በማለት እንድትጀምሩ በአክብሮት ጋበዝን። መልካም ቆይታ እንተመኘን። በቤንሻንጉል ጉሙዝ ክልል ቡለን ከተማ በተፈጸመ ጥቃት ቢያንስ አስር ሰዎች መገደላቸውን ነዋሪዎች ተናግረዋል። በሌላ መረጃ ባለፉት ቀናት ብቻ በኦሮሚያና ቤንሻንጉል ጉሙዝ ክልል አዋሳኝ ቦታዎች በተካሄዱ በትጥቅ የታገዙ ግጭቶች ከ11 ሺ በላይ ሰዎች መፈናቀላቸው ተገልጿል። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ቡለን ከተማ ታጣቂዎች ዘልቀው በመግባት በሰው ሕይወትና በንብረት ላይ ጉዳት አድርሰዋል። የባንክ ቤቱን ስራ አስኪያጅ ከቤቱ ይዘውት መጥተው ቢሮውን አስከፍተው ባንኩን ዘርፈውታል። ባለሀብቶችንም ስም እየጠሩ ውጡ እያሉ ሲጠሩ ነበረ የዘረፉትን ንብረት በኤፌሰር መኪና በሞተርም ጭምር እየጫኑ ዘና ብለው ወጥተው ሄዱ ብለዋል የአካባቢው ነዋሪዎች ሲናገሩ የቡለን ወረዳ ፖሊስም በቡለን ከተማ ታጣቂዎች ዘልቀው በመግባት በሰው ህይወትና ንብረት ላይ ጉዳት እንዳደረሱ አረጋግጧል የጽህፈት ቤቱ ኃላፊ ኮማንደር ባቤ ሲናገሩ ትላንት በጠዋት ወደ ከተማው ዘልቀው የገቡትና ጽንፈኛ ሲሉ የጠሯቸው ታጣቂዎች በሰው ህይወትና በንብረት ላይ ከባድ የሚባል ጉዳት ደረሳቸውን ተናግረዋል። ኮማንደሩ አክለውም የደረሰው ጉዳት እጅግ ከባድ በመሆኑ በቁጥር መግለጽ ያስቸግራል ነበር ያሉት። ነዋሪዎች በበኩላቸው ጥቃቱን የፈጸሙት የሸኔ ታጣቂዎች ናቸው ይላሉ። በቡለን ከተማ የቴሌ መስሪያ ቤት ከሚገኝበት ጎን ቤቴ ይገኛል ያሉና መረጃ ይፋ ያደረጉ አንድ ግለሰብ የሆነውን ሁሉ በቀዳዳ ሲመለከቱ እንደነበር ይጠቅሳሉ። ልክ ከማለዳው 12 ሰዓት ላይ ከተማው በተኩስ ተናወጠ ያሉት የአይን ማኙ ከዚያም ጸጉራቸውን ሹሩባ የተሰሩ ታጣቂዎች መስመር ሰርተው ወደ ከተማው ገብተው በከተማው መስቀለኛ መንገድ ላይ መበታተን እንደጀምሩ ይናገራሉ። ታጣቂዎቹ ቁጥራቸው ብዙ እንደነበር ጠቅሰዋል። ታጣቂዎቹ በከተማው መስቀለኛ መንገድ ላይ ሆነው ይመዳደቡ ነበረ። ከቦታ ቦታም ሲዘዋወሩ ሰልፈኛ ነበር የሚመስሉት ወደ ፖሊስ ጣቢያ አድማ በታይም ፖሊሶች ወዳሉበት ካምፕ ወደ ቴሌ ባንክ ሞባይል ቤቶች እየተኮሱ ነው ሄዱት ሲሉ ገልጸዋል። በተፈጸመው ጥቃት የጸጥታ ኃይሎች ሕይወታቸው ማለፉንም ጠቁመዋል። ወደ ቴሌ ሄዱ ታጣቂዎችም ቢሮ ውስጥ ያሉ ኮምፒውተሮችንና ሌሎች ቁሳቁሶችን አውጥተው እንደወሰዱ ነው የገለጹት። ታጣቂዎቹ በጣም ብዙ ከመሆናቸው የተነሳ አንድ ታጣቂ ለአንድ ቤት የተመደበው ሁሉ ይመስላል ያሉት ነዋሪዎቹ፣ ከዚያ በኋላም የባንክ ቤትን ስራ አስኪያጅ ከቤቱ አውጥተው ቢሮውን አስከፍተው እንደዘረፉት የግለሰብ የሞባይል ችን ወርቅ ቤቶችን ልብስ ቤቶችንም ከፍተው በመግባት ሁሉንም ዘርፈው መሄዳቸውን ተናግረዋል። ታጣቂዎቹ የሚዘርፉት በጣም ተረጋግተው ነው፣ ወንጀል ፈጻሚ አይመስሉም ይላሉ የአይን እማኙም። የዘረፉትን ሰብስበው በኤፌሳር መኪና ጭኖን የወሰዱት ሲሉም ተናግረዋል። ከዚህ በተጨማሪ ሞተር ሳይክል ያላቸውን ሰዎች በመጥራት የሞተር ቁልፍ አምጣ ብለው በማዳበሪያ ውስጥ ሰብስበው የዘረፉትን ንብረት በሞተር ራሳቸው እያሽከረከሩ ይዘውት ሄደዋል። ከታጣቂዎቹ መካከል አንዳንዶቹ የከተማውን ባለሀብት ስም እየጠሩ ውጣ ሲሉ ሰምቻለሁ ሲሉ የአይን እማኙ ገልጸዋል። ከአራት ሰዓት በኋላ ተኩሱ ጋብ ሲል ሁሉም ከየቤት ወጥቶ በየቦታው የሞተውንና የቆሰለውን መሰብሰብ እንደጀመረ የቆሰሉትን ወደ ሆስፒታል እንደወሰዱና አስራ አንድ ሰዎች በዚህ ጥቃት እንደሞቱ ከእነዚህም ውስጥ አንድ አመራር፣ አንድ ባለሀብት፣ አንድ ወርቅ ቤት ሰራተኛ እንደሚገኙበት ተገልጿል። በተጨማሪም ፖሊሶችና አድማ በታኝ ፖሊሶችም እንዲሁ ሞተዋል ተብሏል። የከተማው ነዋሪዎች ሲናገሩ ከሳምንት ፊት ጀምሮ ሸኔ እንደሚገባም ወሬው በከተማው ሲናፈስ ነበር ይላሉ። ነገር ግን አሉባልታ ባልታ ነው ዘንበሉ እያሉ ይያሉ የሚያስተባብሉም ነበሩ ሲሉ ገልጸዋል። በትላንትናው እለት በቡለን ከተማ በህዝቡ ላይ የተፈጠረውን ሽብርን ተከትሎ የኢድ አልአድሃ ረፋ በዓል እንደተስተጓጎለና የኢድ ሰላትም እንዳልተሰገደ ነው አንዳንድ መረጃዎች የሚያሳዩት። ከዚሁ ከቤንሻንጉል ጉሙስ ክልል ጋር በተያዘ መረጃ በኦሮሚያና ቤንሻንጉል ጉሙስ ክልሎች አዋሳኝ በተካሄዱ በትጥቅ የታገዙ ግጭቶች ከ11 ሺ በላይ ሰዎች ተፈናቅለዋል ተብሏል። በኦሮሚያና በቤንሻንጉል ጉሙዝ ክልሎች ባለፉት ቀናት በተካሄዱ በትጥቅ የተደገፉ ግጭቶች ከ11 ሺ በላይ ሰዎች ተፈናቅለዋል ያለው የአውሮፓ ኮሚሽን ሲቪል ፕሮቴክሽንና የሰብአዊ ረድኤት ማስተባበሪያ ተቋም ነው። ከኦሮሚያ ክልል ሳሲጋ ወረዳ ሀሮዋታ ቀበሌ ብቻ 5500 የሚሆኑ ነዋሪዎች በተካሄደው ግጭት ሳቢያ ከቀያቸው ተፈናቅለው በመንግስት ህንፃ ውስጥ ተጠልለው ይገኛሉ ሲል ተቋሙ በወጣው መረጃ ገልጿል። በቤንሻንጉል ጉሙዝ ክልል ካማሺ ዞን ማንነታቸው ያልታወቁ ነገር ግን ከኦሮሚያ ክልል የተነሱ ናቸው ሲል ማስተባበሪያ ተቋሙ የገለጻቸው ታጣቂዎች በፈጸሙት ሁለት ጥቃቶችም ወደ 5900 የሚጠጉ ነዋሪዎች መፈናቀላቸውን አስታውቋል። ተፈናቃዮቹ በወረዳው በሚገኝ ቦታ መጠለላቸውን ጠቁሟል። በቤንሻንጉል ጉሙዝ ክልል ካማሽ ወረዳ ተፈጸመ በተባለው ጥቃት በነዋሪዎች ላይ ጉዳት መድረሱን ተቋሙ አመላክቷል። ስለደረሰው ጉዳትም ይሁን ስለ ሟቾች ቁጥር ግን ያለው ነገር የለም። የመንግስት የጸጥታ አካላት ኦራል ተሽከርካሪን ጭምር እየተጠቀሙ በአስገራሚ ሁኔታ በህገ ወጥ የሰዎች ዝውውር ላይ እየተሳተፉ ነው የሚል ዘገባ ይፋ ሆኗል። ህገ ወጥ የሰዎች ዝውውር በሺዎች የሚቆጠሩ ዜጎችን ለከፋ ህይወት፣ ለአካል ጉዳት እንዲሁም ለሞት እየዳረገ እንደሆነ ተደጋግሞ ይነሳል። መንግስትም ለችግሩ እልባት መፍትሄ እያፈላለገ እንደሆነ ይናገራል። ከሰሞኑ ታዲያ እየወጡ ያሉ መረጃዎች እንደሚጠቁሙት የመንግስት የጸጥታ አካላት ራሳቸው በከፍተኛ ደረጃ በዚህ የህገወጥ የሰዎች ዝውውር ላይ እየተሳተፉ ነው። ከጎንደር ዳንሻ፣ ብራጅራ፣ አብድረፊ፣ መተማ ያለው መስመር በከፍተኛ ደረጃ የሰዎች ዝውውር የሚካሄድበት ቦታ ሆኗል ተብሏል። እዚህ ላይ ደግሞ በግልጽ አንዳንድ ምግባር ብልሹ የጸጥታና የደህንነት አመራሮች በቅንጅት እየሰሩ ወንጀሉን እየፈጸሙ እንደሆነ አንድ የአካባቢው ነዋሪ፣ በርካታ ከሀገር የሚሰደዱ ዜጎች በጸጥታ አካላት የኦራል መኪና ጭምር ሲጓጓዙ እንደሚታይ ያስረዳሉ። ይህ ነገር በጣም እየከፋ ነው፣ ዳንሻ ከተማ ውስጥ እንኳ በቅርቡ አንድ የትራፊክ ፖሊስ በባጃጅ ሰዎችን ሊያሳልፍ ሲል በኬላ ጠባቂዎች ተይዟል፣ በማለት ስም አስተያየታቸውን ይሰጣሉ የአካባቢው ነዋሪዎች አረት ሚዲያ በዘገባው በአካባቢው ባለው የጸጥታ ችግር ምክንያት ዋናው የህገ ወጥ አዘዋዋሪዎች የሚጠቀሙበት የጎንደር መተማ መንገድ ለተወሰነ ጊዜ በተዘጋበት ወቅት ጋብ ያለ ቢመስልም ሰሞኑን በመከፈቱ ለህገ ወጥ የሰዎች ዝውውር ደላሎች፣ የሰው አዘዋዋሪዎች፣ ሾፌሮችና ለአንዳንድ በተግባሩ ውስጥ እጃቸው ላለ የመንግስት የጸጥታ አካላት ጥሩ የገቢ ማግኛ አድርገው እየተጠቀሙበት ይገኛሉ። የመንገዱ መከፈት ለማህበረሰቡ ጥሩ ቢሆንም ለእነዚህ ወንጀለኞች ሰርግና ምላሽ ሆኖላቸዋል ተብሏል። ላለፉት አስራ አምስትና ከዚያ በላይ ዓመታት በዚህ ዙሪያ ብዙ ተብሏል፣ ምንም የመጣ ለውጥ ግን የለም ብለው አንድ የመተማ ከተማ አካባቢ የመንግስት ኃላፊ ተናግረዋል። በየአመቱ በአስር ሺህ የሚቆጠሩ ወጣቶች በህገወጥ የሰዎች ዝውውር ወደ ሊቢያ ይሻገራሉ የሚሉት እኚህ የመንግስት ኃላፊ በቅርቡ እንኳን አንድ የምዕራብ ጎንደር ዞን መቀመጫ ከተማ የሆነችው የገንዳ ውሃ ከተማ ወጣት በዚሁ መንገድ ወደ ውጭ ሀገር ይሻገራሉ ብሎ ሊቢያ ላይ ህይወቱ አልፎ ለቤተሰቡ መርዶ እንደደረሳቸው ተናግረዋል ለመሆኑ ማኑ የሚያስቆመው እኔ መንግስት አካል ነኝ ለእኔ የምንቆቅልሽ ነው ማህበረሰቡ በመድረኩ ውይይት ላይ ሰው አዘዋዋሪው የመንግስት የጸጥታ አካል ነው ብሎ በግልጽ ነው የሚናገረው ነገር ግን ምንም ለውጥ የለም በማለት ሁኔታውን አስረድተዋል ይህ በመንግስት አካላት ጭምር የሚከናወን ህገወጥ የሰዎች ዝውውር እስከ ከፍተኛ ፍርድ ቤት ደርሰ ደርሶና አዘዋዋሪዎቹ እጅ ከፍንጅ ተይዘው እንኳ ምንም የማይፈረድባቸው መሆኑን ወይም ቢፈረድባቸው እንኳን ሊያሳምን የማይችል በመሆኑ አሁን አሁን ከነጻው ማህበረሰብ ውጭ ስለ ጉዳዩ የሚያስጨንቀው የመንግስት አካል አለ ብለው እንደማያስቡ እነዚህ የአካባቢው ነዋሪዎች ተናግረዋል። ይህ የሆነበት ዋነኛው ምክንያት ወንጀሉ ዋነኛ የገቢ ምንጫቸው በመሆኑ ነው የሚላሉ። እኔ መቶ ፐርሰንት የማረጋግጠው በየኬላው ካለው የጸጥታ መዋቅር ጀምሮ እስከ ላይኛው አካል ድረስ በዚህ የትስስር መረብ እጃቸው ያሉበት መሆኑን የሚሉት የመተማ ከተማ አካባቢ የመንግስት ሰራተኛ ናቸው። በሴቶችና ማህበራዊ ጉዳይ ሚኒስቴር የህገወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ጉዳይ መሪ ስራ አስፈጻሚ አቶ ደረጀ ተግበሉ በቅርቡ ለሪፖርተር ጋዜጣ ሲናገሩ መደበኛ ያልሆነ ፍልሰት በኢትዮጵያ በተለይም በአራት መስመሮች ይደረጋል ብለው ነበረ። በዋናነት በርካታ ዜጎች የሚወጡበት በር ደግሞ የምስራቁ ነው ይላሉ። በዚህ መስመር በአመት ከ150 ሺህ እስከ 200 ሺህ ወጣቶች መደበኛ ባልሆነ መንገድ ይሰደዳሉ። በርካታ ወጣቶች በደቡብ መስመርም ወደ ኬንያ በመውጣት መዳረሻቸውን ደቡብ አፍሪካ ያደርጋሉ። በመተማ ሱዳን አድርገው ሊቢያን በመሻገር መዳረሻቸውን ጣሊያንና ሌሎች የአውሮፓ ሀገሮች የሚያደርጉ ሲኖሩ የሶማሌ ክልልም ሌላኛው የኢመደበኛ ስደት መስመር ነው ይላሉ ኃላፊው። ይህ ኢመደበኛ ስርዓት በርካታ የተሰደዱ ኢትዮጵያውያንን ለከፋ ችግር እንዳ እንዳጋለጠም ገልጸዋል። ኢትዮጵያውያን የሰው ሀገር አቋርጠውና ድንበር ጥሰው ስለሚገቡ ለተለያዩ አደጋዎች የተጋለጡ መሆናቸው በተደጋጋሚ በዓለም አቀፍ ሚዲያዎች ጭምር ይሰማል። ከሚያጋጥማቸው ችግር በድንበር ጠባቂዎች የሚደርስባቸው ጉዳት ተጠቃሽ ነው። ከዚህ በተጨማሪም ህገ ወጥ አዘዋዋሪዎቹ ለተለያዩ ችግሮች እንዲጋለጡ ያደርጓቸዋል። በተለይ ሴቶች ሲሆኑ ደግሞ የበለጠ ተጋላጭ ናቸው። ለግዳጅ ሚስትነትና ለሴተኛ አዳሪነት ይጠቀሙባቸዋል። ለጉልበት ብዝበዛ ይጋለጣሉ። በርካቶችም ለአካል ጉዳትና ሞት ይጋለጣሉ፣ ይላል የመሰረት ሚዲያ ዘገባ። ውድ የአዲስ ኢንሳይደር ቤተሰቦች ለሰዓቱ የያዝናቸው መረጃዎች ያደመጣችሁትን ይመስል ነበረ። ስለተከታተላችሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌሎች መረጃዎች እስክንገናኝ ቸር ቆዩን።